ነግሬሽ ነበረ። በአጥር ሰንጠልጥሌ የሰው ባሌ ሰው ነው ባህል አይሆንም ብዬ ቡና አይ ቡና ቡኒ አይ ቡና ሰላም፣ ጤና ይስጥልኝ ውድ ቤተሰቦች እንዴት ናችሁ? ላይክ ሸር ሰብስክራይብ እያደረጋችሁ ወደ ቤተሰቦቻችን ጋር ይድረስ እላለሁኝ። እንግዲህ ሩታ ሀብቴ ዛሬ እንግዲህ ማነጋገሪያ የሆነው ኮሜንቷ ምንድን ነው? ወይኔ፣ አረ አታስ አታ አታቀሳስሩ ሰርጉ ቀረብላለች እንዴ? ሰርጉማ ለምን ይቀራል? አምስት ቀን ቀረ ሰርጉ ቀረማ ማለት እንዴ ተይ እንጂ ይ ያለቀ ነገር እኮ ነው ይሱም አብልጥ ነው ታረቀ ከሚስቱ ያንቺ ቤት ፈረሰ የልበ ቢሲቱ እውነትም ልበ ቢስ ልብ ግዢ ልብ ግዢ አለቻሉ አያቴ እኮ ናት ልብ ግዢ ልብ ግዢ ምን ነው እንደው አለቻሉ አይ፣ ልብ የለሽም ቅድም የነገርኩሽ እንደው አታስታውሽም ማለቻሉ። እና ልበ ቢሲቱ ፍቅር ናት። አይቅኔ አይቅኔ አይቅኔ ቅኔ የተዘረፈ ይልሻል። እንዲህ ነው ይ ነው። አንዳንዴ እኮ ከተማረ ሰው ጋር ስቱን የተማረ ነገርን ትሰማለ፣ ካልተማረ ሰው ጋር ደግሞ ስቱን ያልተማረ በቃ ዝግት ያለ ነገር ትሰማለህ። እና ሩታ ይቅኒዋ ተመቸኝ። ኧረ ኧረ ከኢሳት ጋር ይቀወጥልኝ ይቀወጥልኝ። እውነቴን የሚላችሁ እንዲህ ቡና አለች። አይ ቡና ቡና በይኝ፣ ማለዲያ ተነስተሽ የጥጡማ ነገር ቀርቶ የለም ወይ? ይሄው ጨበረ። አይ ፉአድ ፉአድ ፉአድ፣ ይሄው ሌላ ሌላ እንትን ሊል ነው ማለት ነው። ይሄው ፍቅርም እንግዲህ ቤቷን አፍርሳ ከተለያየ ሰው ጋር ያለችው ከተለያዩ ወንዶች ጋር ያለችው። አይ እውነትሽን እኮ ነው በጣም አበዱ በቲክቶኩ በምኑ። ስለዚህ እባካችሁ አለች፣ እባካችሁ ወይኔ እናቴ እንደ ወይኔ ኧረ እንደ እውነቴ ነ የሚላችሁ እንደው ሩታዬ፣ ዛሬው ኮመንትሽ ብዙውን ሰው ነው የነካው። ብዙ ሰው ነቅቷል። ካርዳኔ ሞት ነው የሚላችሁ እንዴ ሩታዬ። ኧረ እነ ደሞ ቁር መቅተሻችኋል የዛሬው ኮሜንት እኔ በጣም ሳኩ። ቤተሰብ እናንተ ሳስተይ በኮመንት ላይክሸር ሰብስክራይብ በማድረግ ባይ ባይ።